ጋይስ እንዴት ናችሁ? ደህናናችሁ በጣም ደህናነኝ እግዚአብሔር ይመስገን። እንግዲህ አብርሽ እሩት አጠገቡ እያለች ሌላ ሴት ነይ በክረምቱ እንዲሞቃ አንሶላው እያለ ሲጣራ በአደባባይ ተሰምቷል። ኦ ማይ ጋድ ነይ በክረምቱ የሚባል ሩቅ ያለ ሰው ነው አይደለ? ስለዚህ ለማን እንደሆን ሁልሽም ይገባሻል። እና ያው እሷን አቅፎ ሌላ ሰው እንደሚያስብ ሁሌም እኮ እየነገርኳችሁ ነው። እንግዲህ ብዙዎቻችሁ ለሩታ ለሩታ፣ እሷም አጠገቡ ነው ያለችው እኮ አንሶላውንም ምኑንም ሁሉ ሁሉም ነገር ጨራርሷል። ስለዚህ ሌላ የሚያሞቀው ፈልጎ ነው። ሁለት ባንድ፣ አንዷ በጎን አንዷ በጎን እንዲህ። ይች ግራ ጎኑ ከሆነች በቀኝ ጎኑ ደግሞ አንዲት የምታሞቅ ታስፈልገዋለች። ስለዚህ ሮት ታጠገቡ እያለች ነይ በክረምቱ ሌላ አይችልም። ሌላ ናት፣ ለሌላ ነው የተዘፈነለት። ለማን ይሆን? መልሱን ለእናንተ ለማንኛውም እንግዲህ ዱባይ ስ እሁድ ነው። ምን መጣ ብለ ነበር። ቀራችሁ። አይድሌ አይድሌ፣ ለምን ቀራችሁ? ምክንያቱን ሳትነግሩን እንደው ሳትነግሩን ምክንያቱን ላሽ ረታው። እንዲ አንዳንዴ ምክንያቱንም ነገሩ እንመጣለን ካላችሁ እንቀራለን፣ ነገሩ እንቀራለን ብለዋል። ለካ ኤር ስለሆነ መንገድ ይዘጋጋል፣ ስለዚህ አንመጣም። ለካ እንደዛ ብለዋል። እንግዲህ ነገ የሆነ ታእምር ይፈጠራል። ኤደን እና ቤዛ መጡ። ጋይስ ኦ ማይ ጋድ! ከጣውንትነት ወደ ጓደኝነት ተቀያየረችው። እንግዲህ ኤደን እና ቤዛ በኤፍሬም እየተቃጩ ነበረ። ኤደን የኔ ነው፣ ቤዛ የኔ ነው። ኤፍሬም ደግሞ ከሁለታችን አንዳችን ምረጥ እየተባለ አይኑን እያማተረ ነበረ። ሳያየው ኤፍሬም እንኳን አይ የመጀመሪያ ፍቅረኛ እኳ አይረሳም። ሲጀመር ደግሞ ወንዶች የጠየቃቸውን ሳይሆን እነሱ ጠይቀውና ፈልገው ሄደው ያመጧትን ሴት ነው የሚወዱና ኤፍሬምን እንግዲህ እንደምታውቁት ኤደን ጠይቀው ነው ቤዛን ደግሞ ጠይቋት ፈልጓት እንደውም ጠይቋት ራሱ እሺ ያላለችውም ነበር። እየተደረደረች ነበር። ገና ያው እንደ ፍቅረኛ ሳይሆን እንደ ጓደኛ ሆነኝ ነበር ያለችው። አሁን ግን ፎን ቃ ሳይኖርባት አልቀረም። እንግዲህ ከብዙ ቀናት በኋላ ተመልሳ መታለች። ይህን ያየችው ኤደን ደግሞ ሳትጎርሳ ሳትለብሳ ለምን መጣች? ምናምን እያለች ከባድ ጸብ ተፈጥሮ ነበር። አሁን ግን ሰላም ወርዶ ወደ ጓደኝነት ተቀይረዋል ማለት ነው። እና ዛሬ በሚያምር ቪዲዮ ይመጣሉ ማለት ነው። ከመጨቃጨቅ ከመደባደብ ይልቅ ዛሬ ሰላም ፈጥረው፣ እኔ የምላችሁ ታዲያ ማን ነው ኤፍሬምን የሰጠ? ኤደን ፈቀደች ወይስ ደግሞ ቤዛ ፈቅዳ ሰጣች? ማን ወሰደው? ኤፍሬም ነው ጣጣ ጣጣላችሁት፣ እጣ መጣጣል አለባችሁ። ችግር እኮ ነው። ነገሩ ኤፍሬም የሚያጋድለው ወደ ቤዛ ነው እና እንዴት አድርጋችሁ ተከፋፈላችሁት? ነው ደግሞ ለሁለት ከፈላችሁት? ልጁን ብቻ እንዴት እንደተካፈላችሁት ሹክ በሉን። እንዴት ናችሁ የኔ ማርያዎች? ደህና ናችሁ? በጣም ደህና ናኝ። ዛሬ እንዴት ነው ጥግረራ? በነገራችን ለእኛ ጋር ዛሬ ኢድ አይደለም። በጣም ያሳዝናል። ነገ ነው አሉ እንግዲህ። እና ሌሎቻችሁ ጋር ደግሞ ዛሬ ይመስለኛል። እንኳን አደረሳችሁ ለማንኛውም ሙስሊሞች፣ የኛ ነገ ነው። ለማንኛውም እናላችሁ ሹክ ልበላችሁ ብዬ እኮ ነው። አንዳንዴ ስለ ራሴ ላወራ ብዬ ነው እንዴ። አንቺ ስለ ሰው ነው ሁሌ የምታወሪው። ታዲያ ስለ ራሴ ላወራላችሁ እንዴ? ቆይ እኔ ኢትዮጵያ ስገባ ነው ስለ ራሴ ማወራላችሁ። እና ምን ልላችሁ ፈልጌ ነው አሁን የመጣሁት፣ አብሮሽን ቲክቶክ ላይ ነይ በክረምቱ እያለ ሴት ሲያባረራ አይቼው ነው። ነይ በክረምቱ እንዲሞቀ አንሶላ በክረምቱ አቤት ሙዚቃ! ድምፅ ድምፅ እኮ ድምፅ ነው። ይኔ ድምፅ አቤት አቤት! ስረቃቅርቅ እኮ ነው። በእውነት እስኪ እዩት ድምፄ እንዴት እንደሚያምር ነይ በክረምቱ ነይ በክረምቱ ኧረ ወይኔ መቻቻል እና ድምፄ ግን አያምርም ጋይስ ላይክ አድርጉልኝ ድምፄን እና እንደዛ እያለ ማለት ነው ቲክቶክ ላይ በመኪናው እንግዲህ ሴቶችን እየፈላለገ ይመስላል እንግዲህ ነይ በክረምቱ እያለ ማለት ነው ደግሞ ዝናብ እየጣለ ነበር እና የምታቅፈው ሴት ፈልጉ ይመስለኛል ነይ በክረምቱ እንዲሞቃ አንሶላው እረፍ ሩታንሳ ደግሞ አንተ ደግሞ ሌላ ሰው ልትጨምር ነው ነው ለማን ይመስላችኋል? ስለዚህ ይህን ነገር አይቼ ደግሞ ሳላረዳችሁ መርዶን እንዴት ውላለሁ? እንዲህ ልጁ ነይ በክረምቱ እያለ ጎዳና ለጎዳና እየፈለገ የሆነች የከሶች ወይ ልለጥፍለት ብዬ አስቤ ነበር፣ ግን ታውኩት። በቃ ለሩታ ነው እያላችሁ ስለሆነ እናንተ በቃ ይሁንላችሁ ብዬ ዝም አልኩ። እሷ ማ አጠገቡ እኮ ነው ያለች፣ በክረምቱ በበጋው በማታው በጧቱ በሌሊቱ በቃ ሁሌ እሷ አብረው ነው ያለች፣ ከጎኑ ነው ያለች። ስለዚህ ግራ ጎኑ ላይ እሷ ታቅፈውና ታሞቀዋለች፣ ደግሞ በቀኝ የሆነች ቸክ አስፈልጎ ይመስለኛል። ብቻ መኪናውን ይዞ እንግዲህ እኔ በክረምቱ እያለ ሴቶችን እያፈላለገ ይገኛል። የምትፈልጉ ሰዎች ወደ መኪናው ገባ ብላችሁ እንድታሞቁት በትትና ጠይቃቸው ነው። አረወይኔ ጉዴ ፈላ። ለማንኛውም ተመችቶናል። ግን ኢትዮጵያ ክረምት እንዴት እንደናፈቀኝ፣ የምር ወይኔ፣ ሲያምር በቃ ሲያምር። ውይ ወይ፣ መቼ ይሆን እንደው ኢትዮጵያ ገብቶ፣ ዝናብ ራሱ ይናፍቃል። ከይስ እንደው እንደ ዝናብ እንኳን ይናፍቃል። እንደ ያል ሲያማረር እንዳልነበር ሁሉ ይሄ ክረምት በቃ ጭቃው ምናምኑ ሁሉ ይናፍቃል፣ የምር እዚህ ሀገር። ወይኔ፣ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። ለካ እዛ አሁነን እኮ ጭቃው ዝናቡ ምንም አይመስለንም። እዚህ ግን ቅድም ዝናቡን ባይ በመኪናው በፊት ማለት ነው አብርሽ ሲሄድ ወይኔ ወይኔ ወይኔ እንዴት እንደናፈቀች ኢትዮጵያ። እናላችሁ እንዳትሳደቡ ደግሞ የቀልዴ ኖሽ። ዘፈኑ ትንሽ ልተንተንላችሁ ብዬ ነው፣ ምን እንደሚል ልተንተንላችሁ ብዬ ነው እንጂ አሁን አንዳንዶች መታችሁ፣ ቅናታም፣ ቅንቅናም፣ ቁናጫ ምናምን ትላላችሁ። አትሳደቡ እስጦብድ ዛሬ ደግሞ በበዓሉ ቢያንስ ስቄ ራፉ የእኛ ጾም ገና ነው ስለዚህ ልጾምበት በህግ አምላክ እኔ መጾም አልቻልኩም እናንተ እንደዚህ እየገለፈጣችሁኝ ና ልጾምበት ዝም በሉ አተሳደቡ ማለት ነው እና ደግሞ እናንተ ስተሳደቡ ደግሞ ልህ ይዘኛል የምር ልህ ይዘኝ ና አሳደባለሁ ሳልፈልግ ማለት ነው እና ደግሞ እነ ኤደን ና ቤዛ ስለመጣችሁ በጣም ደስ ብሎናል ግን ደግሞ መታችሁ እስከማየው በጣም ቸኩያለሁ ምክንያቱም ኤፍሬምን እንዴት አድርጋችሁ ተካፈላችሁት አው በቀደም እንግዲህ የኔ ነው የኔ ነው እየተባባላችሁ ስትደባደቡ ነበር። አንድ በአንድ ወንድ እንደው ምን አይነት ጉድ ነው? ምን ጉድ ነው? በተለይ ኤደን ተብየዋ፣ አይ ደግሞ የሰፈሬ ልጅ ናት መሰለ። አረንደው ድሌ፣ አረንደው ድሌ፣ አረንደው እኛ ገር ሰው እንደዛ ያደርግም። በፈጠራችሁ ደግሞ እና ሄዳ ልጁን ጠየቀችው የፍቅር ጥያቄ ተቀበላት። አሁን ደግሞ የድሮ ጓደኙ መታ ከሱጋ ሆነ ብላ እኔ አቶ በሬው፣ አንድ ሰው ከተዋችሁ ተውት። ፍቅር የጋራ ነው ይባላል። እሱ ካልፈለገ በግድ ከአንቺ ጋር ታደርገው እንዳትሞከሪ። ምክንያቱም ፍቅር የጋራ ነው። በቃ ፍቅር የጋራ ነው የሚለው ነገር በጣም ትልቅ ቃል ነውና ግድ እንግዲህ ከኔ ጋር ካልሆን ወይም ምረጥ ምናምን እያሉት ነበር። እሱ ደግሞ መምረጥ አልፈልግም ሁለቱንም ማጫወት የፈለገ ይመስለኛል። ጤፋዬ ማለት ነው አንዲ ዛችኛ ዋጋ መቶ ይጨቃጭቃል ይጨቃጭቃል እችን ማትንኪያት ያችን ማትንኪያት እያለ እንግዲህ ሽማግሌም ዳኛም በአለም ሆኖ ነበር መሀል ላይ ኤፍሬም ተጨናንቆ ፕሬሽን ውስጥ ገብቶ ነበር። እንኳን ነገሩ ተፈታ። ለማንኛውም አንተ ግን ኤፍሬም ያዳላ የሚመስለ ወደ ቤዛ ነው ቤዛ ይሄኔ ደርባባ ደርባባ ነገር እኮና። ቤዛ ኦማይ ጋድ ቀስ ያለች ሰከን ያለች በቃ ረጋ ያለች ናት። በቃ ቤዝዬ ማለት ነው የኔ ቆንጆ። ለማንኛውም እንግዲህ ማታ ቪዲዮዋቸውን እምናይ ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቅመሞችዬ መልካም የጥግረራ ቀን ትዕግስቱን ይስጣችሁላችሁ ወዳለው ነገ ደግሞ ከተመቸን እንገናኛለን። ከዛ ውጭ ባይባ